ሰላም ተመልካቾቻችን፣ ይህ ኢሚግሬሽንን በኢቢሲ ነው። ኢሚግሬሽንን በኢቢሲ እንግዲህ የኢሚግሬሽንና ዜግነት አገልግሎት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር በየሳምንቱ የሚያቀርብላችሁ የቴሌቪዥን ፕሮግራም ነው። የዛሬውንም ፕሮግራም የመራሁ እያስተዋወቅኩኝ አብራችሁ ቆይታ የማደርገው ረዴት መሸሻ ነኝ። የዛሬ ፕሮግራማችን በተለይም ደግሞ የትውልደ ኢትዮጵያዊ መታወቂያ ካርድ ላይ ትኩረት አድርጎ የሚቀጥል ነው የሚሆነው። ባለሙያዎች ጋር ቆይታ እናደርጋለን። አስፈላጊነቱ ምንድን ነው? ማን ማግኘት ይችላል? ይህንን ካርድ የሚለውንም በስፋት ወደ እናንተ የምናደርስላችሁ ይሆናል። ቆይታችሁን ከኛ ጋር አድርጎልን ከሀገር ውስጥና ከመላው ዓለም የሚመጡ በርካታ ባለጉዳዮች በሚስተናገዱበት የኢሚግሬሽንና ዜግነት አገልግሎት ተቋም ውስጥ ከሚሰጡ አገልግሎቶች አንዱ የትውልደ ኢትዮጵያዊ መታወቂያ ነው። ይህንንም ለማግኘት በየዕለቱ በርካቶች ወደ ተቋሙ ይመጣሉ። ለመሆኑ ትውልደ ኢትዮጵያዊ ካርድ ማለት ምን ማለት ነው? መታወቂያውስ የሚገባው ለማን ነው? መታወቂያውን ማግኘቱ ለባለቤቱ የሚያስገኝለትስ ልዩ ጥቅም ምንድን ነው? የትውልደ ኢትዮጵያዊ መታወቂያ ማለት በትውልድ አባት ወይ በእናት ወይም በአያት አሊያም በቅድመያት ኢትዮጵያዊ ሆነው አሁን ላይ የሌላ ሀገር ዜግነት ስላገኙ ትውልደ ኢትዮጵያውያን የሚሰጥ የመታወቂያ አገልግሎት ነው። እነሱን ተጠቃሚ ለማድረግ ትውልደ ኢትዮጵያውያን የትውልደ ኢትዮጵያዊ መታወቂያ ካገኙ በኋላ በአዋጁ ለመቶ ሰባ ህዝባዊ ሁለት መቶ ሁለት መሰረት እዛ ላይ የወጡትን አገልግሎት ማግኘት ይችላሉ ለምሳሌ እንደ ማንኛውም ኢትዮጵያዊ ያለ ስራ ፈቃድ የመስራት ሀገራቸው ላይ ኢንቨስት ማድረግ እንዲሁም ደግሞ ወደ ሀገር ሲገቡና ከሀገር ሲወጡ ያለ ቪዛ መታወቂያ ካርዱን ተጠቅሞ መጠቀም ይችላሉ በአዋጁ ላይ የተጠቀሙትን መብቶች እንዲሁም ደግሞ ግዴታዎችን መሰረት አድርጎ አገልግሎት ማግኘት ይችላሉ ይህ አገልግሎት ለተጠቃሚው ይበልጥ እንዲቀርብና እንግልትንም ለማስቀረት በማሰብ በተለያዩ የኢትዮጵያ ሚስዮኖች በኩል ይሰጣል። አገልግሎቱም ሕጋዊ ማዕቀፍ ተዘጋጅቶለት ዜጎች ከሀገራቸው ጋር ይበልጥ እንዲቀራረቡና ራሳቸውን ለሀገራቸውም በጎ አበርክቶ እንዲያደርጉ የሚያግዘውን መታወቂያ እንዲያገኙ ግልጽ የሆነ አሰራር ተቀምጦ አገልግሎት እየተሰጠበት ይገኛል። በአያት ወይም በአባት ወይም በቅድሚያት ኢትዮጵያዊ ከሆነ የተወለደ እና ሰነዶቹን ማቅረብ ለቻለ ለማንኛውም ትውልድ ኢትዮጵያዊ አገልግሎቱን የምንሰጥ ይሆናል። ሕፃናትን ጨምሮ ማለት ነው። ሕፃናት ማለት አንድ ሰው ትውልድ ኢትዮጵያዊ ነኝ ብሎ ትውልድ ኢትዮጵያዊ መታወቂያ ካለው ለልጁ ለራሱ ከተወለደ ጊዜ ጀምሮ ሊሚት የለውም። እንደውም እስከ 18 ዓመት የትውልድ መታወቂያ ተብሎ ይሰጣል። ሪኳርመንቶቹ የመጀመሪያ ትውልድ ኢትዮጵያዊ መሆኑን የሚገልጽ ሰነዶች ነው። እንደ መጀመሪያ የሚቀመጠው ፓስፖርት ነው። ከዛ ቀጥሎ የልደት ሰርቲፊኬት አውተንቲኬትድ የሆነ የልደት ሰርቲፊኬት ይጠይቃል። ወደ ሀገር ውስጥ የገባበት ቪዛ፣ ቫሊድ የሆነ ቪዛ ያስፈልገዋል። እንዲሁም ደግሞ ክፍያዎችን መክፈል ይኖርበታል ማለት ነው። የትውልድ ኢትዮጵያዊ መታወቂያ በተለያዩ ሴናሪዎች ሊሰጡ ይችላሉ። የመጀመሪያዊ በሞላት ነው። እንዲሁም ደግሞ በጋብቻ አንድ ትውልድ ኢትዮጵያዊ የሆነ ሰው ያገባ ባል ወይም ሚስት በጋብቻ መሰረት የትውልድ ኢትዮጵያዊ መታወቂያውን ማግኘት ይችላል ማለት ነው። ተቋሙ ባለፉት ዓመታት ተግባራዊ ካደረገባቸው የሪፎርም የሥራ ዘርፎች አንዱ በዚሁ የትውልድ ኢትዮጵያዊ መታወቂያ አገልግሎት አሰጣጥን ማዕከል ያደረገ ሲሆን በዚህም አገልግሎት ፈላጊው ቀልጣፋ ምቹና ደህንነቱ የተጠበቀ አገልግሎት እንዲያገኝ ለማስቻል በቴክኖሎጂ የተደገፈ አሰራር እንዲተገበር ተደርጓል። ይህም በመሆኑ ተቋማዊ ሪፎርም የዘርፉን አገልግሎት አሰጣት ከነበረበት ችግር አላቆ ቴክኖሎጂ መር ዘመናዊና ቀልጣፋ እንዲሆን አስችሏል። ሪፎርሙን እንዳጠቃላይ እንደ ተቋም ስናየው እንደ ኢሚግሬሽን ማለት ነው። የመጀመሪያው ሪፎርም የሪፎርሙ አጀንዳዎቹ እንደተጠበቁ ነው። አስራ አንድ የሪፎርም አጀንዳዎች አሉ። የመጀመሪያ የምቹ የሆነ የስራ አካባቢ መፍጠር ነው እንደ ለውጭ ዜጎችም የስራ አካባቢውን ከነበረበት ወደ ተሻለና ጥሩ አገልግሎት ወደሚያገኙበት የስራ አካባቢ መሸጋገር ነበረ። አንደኛው ሪፎርም እሱ ነው። ይህም ሲባል በብዙ አኳያ ሊታይ ይችላል። አንደኛው የት ቦታ ሄደው ምን አይነት አገልግሎት ማግኘት እንደሚችሉ፣ ባልተጨናነቀ ኢንቫይሮመንት ውስጥ ለሙቭመንት በሚመች አገልግሎት እሱኛው ነው። ከዚ ውጭ አገልግሎቶችን ዲጂታላይዝ ማድረግ ነው ወይም ደግሞ ኦንላይን ማድረግ። ከዚህ በፊት ይሰጥ የነበረው የትውልደ ኢትዮጵያዊ መታወቂያ በሳይዝም እንዲሁም ደግሞ ኮፒ ለመደረግ በጣም ቅርብ የነበረ ሲሆን እሱኛውን ዲጂታላይዝ ማድረግ ነበረ እንደ ሪፎርም የታየው፣ አገልግሎቶችን ዲጂታል ለማ ይሄኛው መጀመሪያ ላይ ይሰጥ የነበረው የትውልደ ኢትዮጵያዊ መታወቂያ ነው። እንደምታዩት ሳይዙ ትልቅ ነው። የሴኩሪቲ ፊዩቸሮቹን በጣም አናሳ የሆኑና ኮፒ ለማድረግ ቅርብ የሆኑ የነበሩ ናቸው። አሁን ላይ ያደረግነው ይሄኛውን ነው። ለአያያዝ በጣም የሚመች እንዲሁም ደግሞ ኮፒ ለማድረግ በጣም አስቸጋሪ የሆነ የሴኩሪቲ ፊቸሮች ስትሮንግ የሆነ አይዲ ነው። ይሄኛው ነው እንደ ሪፎርም እየተኬደ ያለበት ሁኔታ ማለት ነው። ከዚህ ማሻሻያ ጋር ተያይዞ ደንበኞች ላይ የተፈጠረው የአገልግሎት እርካታ መጠን የተሻሻለ መሆኑን ተገልጋዩ እያረጋገጠ ነው። ሆኖም ግን ተገልጋዩ ከዚህ ጋር ተያይዞ በዚህ አገልግሎት የሚመጡ ዜጎች ልብ ሊሉ የሚገባውን ተግባር ዳይሬክትሯ ይናገራሉ። ብዙውን ጊዜ ከትውልድ ኢትዮጵያዊ መታወቂያ ጋር እያጋጠመን ያለና ተገልጋዩም እንዲያውቃቸው የምንፈልጋቸው ነገሮች የመጀመሪያው ቅድም እንዳልነው የትውልድ ኢትዮጵያዊ መታወቂያ ቫሊድ የሆነ ቪዛ ያስፈልገዋል ብለናል፣ እና አሁን ስናየው እናት ወይም አባት አሊያም ሁለቱም ወላጆቹ ኢትዮጵያዊ ሆነው ኢትዮጵያዊ ሆነው ያሉት ያልኩትኝ ልጆቻቸው የሌላ ሀገር ፓስፖርት ያገኛሉ። እሱን አገኙ ማለት አዲሱ ባገኙት ፓስፖርት ላይ መጥተው የትውልድ ማህተብ ወይም የትውልድ መታወቂያ አሊያም ቪዛ ማስመታት ይኖርባቸዋልና አብዛኞቹ ተገልጋዮቻችን ለልጆቻቸው ወይ ባለማወቃቸው አገልግሎቱ ሳያገኙ ይቆዩና፣ ልክ ለመሄድ ቦሌ ትኬት ቆርጠው ቦሌ ሲደርሱ ነው ፓስፖርታቸው ላይ ምንም የለም ተብሎ ወደኋላ የሚመለሱት እና በዚሁ አጋጣሚ ጥሪ ማቅረብ የምንፈልገው ኢትዮጵያዊ ሆኖ ቤተሰብ ወይም ደግሞ ባለጉዳዩ ራሱ ትውልድ ኢትዮጵያዊ የሆኖ የሌላ ሀገር ዜግነት ወይም የሌላ ሀገር ፓስፖርት ካገኘ በኋላ ወደ ኢሚግሬሽን መጥቶ የትውልድ ኢትዮጵያዊ መታወቂያ አፕላይ ማድረግ ይጠበቅበታል። ቫሊድ ቪዛ ፓስፖርቱ ላይ ሊኖር ይገባል። አለበለዚያ 559 ህዝበሩ 2017 ደንብ መሰረት ተጠያቂ ይሆናል እና የኛውን እንድታደርሱልን ለማት ከዚህ ጋር በተያያዘ አብዛኞቹ በተለይ ከውጭ ዜጎች ትውልድ ኢትዮጵያውያን ጋር በተያያዘ ቫሊድ የሆነ መኖሪያ ፍቃድ፣ ቫሊድ የሆነ ቪዛ ሳይኖራቸው ኢትዮጵያ ውስጥ እየተንቀሳቀሱ ያሉት ወደ ኢሚግሬሽን መጥተው ሌጋል እንዲሆኑ፣ እንዲሁም ደግሞ ኢሚግሬሽን እንደ ተቋም ለማንኛውም ግለሰብ ባሊያም ድርጅት ውክልና ያልሰጠ ከኢሚግሬሽን አገልግሎት ጋር በተያያዘ ውክልና ያልሰጠ ባለመሆኑ። ማንኛውም የኢሚግሬሽን አገልግሎት የፈለገ የውጭ ሀገር ዜጋ ወደ ማዕከሉ መጥቶ አገልግሎትም ማግኘት ይችላል ማለት ትፈልጋለሁ። ተመልካቾቻችን እንግዲህ ቅድም ዳይሬክተሯ በደንብ እንዳስረዱን በተለይም ደግሞ የትውልደ ኢትዮጵያዊ መታወቂያ ካርዶችን ለማውጣት ቅድም በሄድነው ነው መንገድ መሄድ ትችላላችሁ ማለት ነው። በሚቀጥለው ዝግጅታችን ደግሞ ይህንን አገልግሎት ፈልጋችሁ እዚህ ኢሚግሬሽንና ዜግነት አገልግሎት ቢሮ ውስጥ ስትመጡ ማሟላት ያለባችሁ ዶክመንት ምንድን ነው፣ ስቴፖቻችሁ ምን ይመስላሉ የሚለውን በሳምንቱ መልእክታችን ልንዳስስላችሁ ነው። እኔ ከወዲሁ ልሰናበታችሁ አብሬያችሁ ቆይታ ያደረኩት ረዴት መሻሻ ነበርኩኝ። የኢሚግሬሽንና ዜግነት አገልግሎት የተለያዩ ማህበራዊ ገጾቻችንን ከተከታተላችሁ ትክክለኛና ወቅታዊ መረጃዎችን እዛ ላይ የምናጋራችሁ ይሆናል። ከኛ ጋብራችሁ ስለቆያችሁ በጣም ደስ ብሎናል። በሚቀጥለው ሳምንት እንገናኛለን። ቸርሰምትነ ኢትዮጵያዊ መታወቂያ ለማግኘት የሚያስፈልጉ ቅድመ ሁኔታዎች፣ ትውልድ ኢትዮጵያዊ ለሆነ የፓስፖርቱን የውጭ ዜጋ ፓስፖርቱን ኦሪጂናሉን እና ኮፒውን የገባበትን ዴት ስታምፕ ኮፒ ማቅረብ ይኖርበታል። በተጨማሪ የቀድሞ ከኢትዮጵያ ሲወጣ ይዞት የወጣው የኢትዮጵያ ፓስፖርት ኮፒውን ማቅረብ ይኖርበታል። ይህንን ማቅረብ የማይችል ከሆነ በአባቱ ወይም ደግሞ እናቷ የኢትዮጵያ ፓስፖርት ወይም ደግሞ የቀበሌ መታወቂያ ሊያቀርብ ይገባል። የልደት ሰርተፊኬቱንም ማቅረብ ይገባዋል። እነዚህንም ማሟላት የማይችል ከሆነ የቅድመ አያቱና የአያቶቹን ማስረጃ ማቅረብ የሚችል ከሆነ የትውልደ ኢትዮጵያዊ መታወቂያ ማግኘት የሚቻል ይሆናል። ይህ ሲሆን ግን የኢትዮጵያ መታወቂያ የሚያቀርብ የኢትዮጵያ ፓስፖርት የሚያቀርብ ከሆነ ስም ቅያሪ ካለው የቅያሪ መረጃ ማቅረብ ይኖርበታል። ይህን ሲያቀርብ የትውልደ ኢትዮጵያዊ መታወቂያ የሚያገኝ ይሆናል ማለት ነው። በተጨማሪም በጋብቻ የትውልደ ኢትዮጵያዊ መታወቂያ ማግኘት ይቻላል። በጋብቻ ትውልደ ኢትዮጵያዊ ለሆኑ የትዳር አጋሮቻቸው የውጭ ዜጋ ከሆኑ ለእነሱ የሚሰጠው አንደኛ ትውልድ ኢትዮጵያዊ የሆነው ግለሰብ ማመልከቻ ማቅረብ ይኖርበታል። ለትራራ ጋሩ የትውልድ ኢትዮጵያ እንዲሰጠው ማመልከቻ ማቅረብ አለበት። በተጨማሪ የጋብቻ ምስክር ወረቀት ሊያቀርቡ ይገባል። ጋብቻውም ሁለት ዓመት የጸና መሆን ይጠበቅበታል። ይህንን ካቀረበ እና በተጨማሪ የትውልድ ኢትዮጵያዊ መታወቂያ የታደሰ የሚያቀርቡ ከሆነ ትውልደ ኢትዮጵያዊ መታወቂያ ለትዳር አጋሩ የሚሰጥ ይሆናል።